ሰላም ጤና ይስጥልን፣ ውድ የዜና ላፍታ ተከታታዮቻችን፣ ከሁሉ አስቀድመን አክብሮት የሰላምታችን ይድረሳችሁ ብለናል። ለሰዓት የመራረጥ ናቸውን ዜናዎች ይዘን ተገኝተናል። ለአንኳር ጉዳዮችን በማስተዋወቅ እንጀምራለን። ስዩም ተሾመ የተባለውን ግለሰብ የፌዴራል ፖሊስ ማቅረብ ካልቻለና ስማችንን ማጉደፍ የሚቀጥል ከሆነ ስራችን ልናቆም እንገደዳለን፣ የከፍተኛ ፍርድ ቤት ዳኞች። ፌዴራል ፖሊስ ለሶስተኛ ጊዜ አክቲቪስቱን ማግኘት አልቻልኩም ብሏል። ዳኞች በበኩላቸው ለፍትህ ስርዓቱ ያለውን ንቀት ማሳያ እንደሆነ ተናግረዋል። እንመለስበታለን። ባዳማ ከተማ ስለሚካሄደው አፈሳ የነዋሪዎች ስጋት በሚል ስያሜ ቢቢሲ ያጋራውን መረጃ ስለያዝንላችሁ አብራችሁን ቆዩ ከውጭ ዜና ዶናልድ ትራምፕ ወደ ስልጣን የመጡበት መቶኛ ቀን ሲከበር ተቀባይነታቸው ቀንሷል መባሉን ውሸት ነው አሉ ዝርዝር መረጃውን ይዘነዋል። በዓለም ፍርድ ቤት ችሎት እስራኤል ሰብአዊ እርዳታን የጦርነት መሳሪያ አድርጋለች በሚል ተከሰሰች። በዚህ መረጃ ላይ ጠለቅ ያለ ዳሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናራችን ላይክ ሼር ና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። ስዩም ተሾመ የተባለውን ግለሰብ የፌዴራል ፖሊስ ማቅረብ ካልቻለና ስማችንን ማጉደፍ የሚቀጥል ከሆነ ስራችን ልናቆም እንገደዳለን። የከፍተኛ ፍርድ ቤት ዳኞች ፌዴራል ፖሊስ ለሶስተኛ ጊዜ አክቲቪስቱን ማግኘት አልቻልኩም ብሏል። ዳኞች በበኩላቸው ለፍትህ ስርዓቱ ያለውን ንቀት ማሳያ እንደሆነ ተናግረዋል። ስዩም ተሾመ የተባለው አክቲቪስት የአቶ ዮሐንስ ቦያለውንና የአቶ ክርስቲያን ታደለን የክስ ሂደት አስመልክቶ በችሎቱ ላይ አሉታዊ ተጽዕኖ እየፈጠረ ነው በሚል ፍርድ ቤቱ ግለሰቡን ስነስርዓት እንዲያዘ ይዘው መጠየቃቸውን አስመልክቶ በቅርቡ መዘገባችን ይታወሳል። ጉዳዩን እየተመለከተ የሚገኘው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሽብር ወንጀል ችሎት አክቲቪስቱ ቀርቦ መልስ እንዲሰጥ ለፌዴራል ፖሊስ ትእዛዝ ሰጥቶ ነበር። ይሁን እንጂ ስዩም ተሾመ የተባለው ግለሰብ ለሶስተኛ ጊዜ የፌዴራል ፖሊስ ግለሰቡን አላገኘትም በሚል ምላሽ ሰጥቷል። የችሎቱ ዳኞች በበኩላቸው የፌዴራል ፖሊስ ግለሰቡን ለደህንነቱ ሲባል እጀባ እያደረገለት እንደሆነ ይታወቃል። ነገር ግን ፍርድ ቤቱ እንዲያቀርበው ትእዛዝ ሲደርስ ሰው አላገኘሁትም የሚል ምላሽ መስጠቱ በፍትህ ስርዓቱ ላይ ያለውን ንቀት የሚያሳይ ነው ብለዋል። አክለውም ግለሰቡ መሀል አዲስ አበባ ተቀምጦ የፍርድ ቤት ዳኞችን ስም ሲያጎድፍ እየዋለ ነው፣ ከችሎቱ አቅም በላይ ሆኗል። ስለዚህ የፍርድ ቤቱ የበላይ አመራሮች ጉዳዩን ለማስቆም አለመሞከራቸው ያሳዝናል ብለው ችሎቱ ላይ እንደተናገሩ ጠቁመዋል። አሁን ግለሰቡ በፖሊስ ተይዞ ካልቀረበና የዳኞችን ስም የሚያጎድፍ ከሆነ ስራችንን ለማቆም እንገደዳለን ሲሉ ተናግረዋል። አቤቱታውን ያቀረቡት አቶ ዮሐንስ በበኩላቸው የአቃቤ ህግ ምስክሮች ለደህንነታቸው ሲባል የስም ዝርዝራቸው እንዳይደርሰን ተከልክለን እያለ በአቃቤ ህግ አቶ ኢዮስያድ አበጀ በኩል ለአቶ ስዩም ተሾመ ተሰጦት በማህበራዊ ሚዲያ ማን እንደሚመሰክርብን ነግሮናል። ፍርድ ቤቱ የሚቀጣንን ቅጣት ከወዲሁ ግለሰቡ እየነገረን ነው። እኛ በህግ ቁጥጥር ስር እያለን ይህ ሁሉ ዘመቻ ሲፈጸምብን ፍርድ ቤቱ ለምን ማስቆም አልቻለም ሲሉ አቤት ብለዋል። ችሎቱ በበኩሉ አሁን ጉዳዩ ከእናንተ ወጥቶ የፍርድ ቤት ጉዳይ ሆኗል። ከዚህ ችሎትም አልፎ አጠቃላይ የፍትህ ስርዓቱን የሚመለከት እየሆነ ነው። ለፌዴራል ፖሊስ ደጋግመን መጽፋችን ታውቃላችሁ። ማቅረብ የሚችለው ፖሊስ ነው። ፖሊስ የፍርድ ቤቱን ትዕዛዝ ካልፈጸመ የፍትህ ስርዓቱ ጥያቄ ውስጥ እንዳለ ይጠቁማል። ለጊዜው ይህ ችሎት ማለት የሚችለው ይህን ብቻ ነው ሲሉ ዳኞቹ በምሬት ተናግረዋል። የፌዴራል ፖሊስ ለአራተኛ ጊዜ ስዩም ተሾመን አስገድዶ ፍርድ ቤት እንዲያቀርብ ችሎቱ ለሚያዝያ 30 ቀን 2017 ዓ

በአዳማ ከተማ ስለሚካሄደው አፈሳ የነዋሪዎች ስጋት። ከሁለት ሳምንት በፊት ጀምሮ በኦሮሚያ የተለያዩ አካባቢዎች ወጣቶች ከመንገድ እየታፈሱ መሆናቸውን ወላጆች፣ ወጣቶችና ፖለቲከኞች በተለያዩ ማህበራዊ ሚዲያዎች ላይ እየገለጹ ነው። የከተማ ነዋሪዎችን በግዳጅ የታፈሱ ወጣቶችን እንደሚያውቁና እነርሱን ባለባቸው ስጋት የተነሳ ድንገት ከተያዝን በሚል ገንዘብ ይዘው እንደሚንቀሳቀሱ ተናግረዋል። ቢቢሲ ከአዲስ አበባ 100 ኪሎ ሜትር ያህል ርቃ በምትገኘው በአዳማ ከተማ የሚገኝና መንገድ ላይ ታፍሰው ታጉረውበታል የተባለ አንድ መጋዘን ተመልክቷል። ይህ የማጎሪያ መጋዘን በመንግስት ባለቤትነት ስር ያለ ሲሆን በርካታ ወጣቶች በአዳራሹ አካባቢ ተሰብስበው ይታያሉ። የመጋዘኑ መግቢያ አካባቢ ሰዎች እንዳይቀርቡ ገመድ የተወጠረ ሲሆን የኦሮሚያ ሚሊሻ የደንብ ልብስ የለበሱ የጸጥታ ኃይሎች ጥበቃ ያደርጉለታል። ከመጋዘኑ ውጭ ልጆቻቸው እዚያ መጋዘን ውስጥ የሚገኙ ቤተሰቦች እንዲሁም ባሎቻቸው የተያዙባቸው ሴቶች ተሰብስበው ይታያሉ። የተወሰኑት ሴቶች ጨቅላ ሕጻናት ያዘሉ ሲሆን ሲሆን ሌሎች ደግሞ ለቤተሰቦቻቸው የሚሰጡ ውሃና ምግብ ይዘዋል። ቢቢሲ በዚህ የማቆያ መጋዘን አካባቢ ከተሰበሰቡ ሰዎች እንደተረዳው ወጣቶቹ ከመንገድ ላይ ከታፈሱ በኋላ በጸጥታ አካላት ወደዚህ ቦታ የመጡ ናቸው። በህዳር ወር የኦሮሚያ ክልል የአስተዳደር አካላትና የጸጥታ ኃይሎች ህጻናትና የእምሮ ህሙማንን ጨምሮ በርካቶችን የመከላከያ ሰራዊት እንዲቀላቀሉ በሚል በግዳጅ እንደያዙ የኢትዮጵያ ሰብዓዊ መብት ኮሚሽን ይፋ ማድረጉ ይታወሳል። በአዳማ ነዋሪ የሆነና ለደህንነቱ በመስጋት ስሙን ከመና ሀገር የተቆጠበ ወጣት ጓደኞቹ ከመንገድ ላይ ተይዘው መታሰራቸውን በመግለጽ እርሱም ስጋት እንደገባው ለቢቢሲ አፋን ኦሮሞ ተናግሯል። ከምሽቱ አንድ ሰዓት ከሆነ መንገድ ላይ አስቆሞ ይወስዱሃል። ማንም ለምን እንደተያዝክ አይነግርህም። በመኪና ጭኖ ይወስዱሃል ሲል ያለውን ሁኔታ ገልጿል። አክሎም ገንዘብ ካለ ግን ከተያዝክ በኋላ የመለቀቅ ተስፋ አለ ይላል። ባለፈው ምሽት እንዴት እንደተረፍኩ እኔና ፈጣሪ ነን የምናውቀው። መያዝ ብቻ ሳይሆን ገንዘብ ትጠየቃለህ። እንድትለቀቅ የምትፈልግ ከሆነ ገንዘብ እንድትከፍል ትጠየቃለህ ሲል ተናግሯል። በቅርቡ ጓደኞቹ የደረሰባቸውን በመግለጽ ሲያስረዳ ሶስት ጓደኞቼ ሳርተር አካባቢ በቁጥጥር ስራ ዋሏቸው ሽሾች የሚቆጠር ቡቦ እንዲከፍሉ ተጠየቁ። ከዚያም እነሱን ለመልቀቅ የግድ ሶስት ሰዎችን መተካት ነበረባቸው። የእነሱን ቦታ ከተማ ውስጥ ዞር ዞር ብለው ሌሎች ሶስት ሰዎችን ይዘው ካመጡ በኋላ ነው እነዚህ ሶስት ሰዎች የለቀቁ ይላል። በአዳማ የሚኖሩ ሌሎች ወጣቶች ድንገት በምሽት በጸጥታ ኃይሎች በቁጥጥር ስር ከዋልን በሚል ገንዘብ ይዘው እንደሚንቀሳቀሱ ተናግረዋል። እስካሁን ድረስ የኦሮሚያ ክልል መንግስትም ሆነ የፌዴራል መንግስት በግዳጅ እየታፈሱ ስለሚታሰሩ ሰዎች ያሉት ነገር የለም። ከመከላከያ ሚኒስቴር የምልመላ መስፈርት ውጪ በግዳጅ የተያዙ ህጻናትና ሰዎችን ለማስለቀቅ ቤተሰቦቻቸው ከፍተኛ ገንዘብ ጭምር እንዲከፍሉ ባለስልጣናት ማስገደዳቸውን የኢትዮጵያ ሰብዓዊ መብት ኮሚሽን በምርመራ እንደደረሰበት መግለጹ ይታወሳል። ወደ ውጭ ዜና ስናልፍ ዶናልድ ትራምፕ ወደ ስልጣን የመጡበት መቶኛ ቀን ሲከበር ተቀባይነታቸው ቀንሷል መባሉን ውሸት ነው አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መቶኛ የስልጣን ቀናቸው ላይ ያደረጉት ንግግር ስኬቶቻቸውን በማንሳትና የፖለቲካ ጠላቶቻቸው ላይ በማነጣጠር አክብረዋል። የጤና አስተሳሰባቢዎች ብለው የጠሩት ስኬታቸውን በማወደስ በሚችጋን ለተሰበሰቡ ደጋፊዎቻቸው በፕሬዝዳንትነት ስልጣናቸውን ተጠቅመው ጥልቅ ለውጥ እያደረጉ መሆኑን ተናግረዋል። ሪፐብሊካኑ ትራምፕ ከዲሞክራቲ የቀድሞ ፕሬዚዳንት ጆ ባይደን ላይ ተሳልቀዋል። በዩናይትድ ስቴትስ ፌዴራል ሪዘርቭ ሊቀመንበር ላይ አዲስ ትችት በማነጣጠር የተናገሩ ሲሆን ተቀባይነታቸው እያሽቆለቆለ መምጣቱን የሚያሳዩ ሪፖርቶችን ወድቅ አድርገዋል። ትራምፕ በህገወጥ መንገድ ወደ አሜሪካ በሚገቡ ስደተኞች ላይ በሰራነው ስራ ከፍተኛ ቅናሽ አሳይቷል ብሏል። ነገር ግን ኢኮኖሚው አለም አቀፋዊ የንግድ ልውውጡን ስለሚያደርግ የፖለቲካ ተጋላጭነት እንዳለው አልሸሸጉም። ገና ጀምረናል፣ እስካሁን ምንም አላያችሁም ሲሉ ትራምፕ የባህር ዳርቻ ከተማ በሆነችው ዲትሮይት ለተሰበሰበው ህዝብ ተናግረዋል። የአሜሪካ አውቶማቲክ ኢንዱስትሪ ማዕከል ላይ ንግግር ሲያደርጉ ትራምፕ በመካከለኛው ምዕራብ ግዛት ውስጥ አዳዲስ የማምረቻ ፋብሪካዎችን ለመክፈት እንቅስቃሴ መጀመሩን አንስተዋል። በድጋፍ ሰልፉ ላይ ትራምፕ ተቀባይነታቸው መቀነሱን የሚያሳዩ የህዝብ አስተያየት መስጫዎች ውሸት ናቸው ብለዋል። ከህዝብ የተሰበሰበው ድምጽ እንደሚያሳየው ከሁለተኛው የዓለም ጦርነት በኋላ ትራምፕ ከመቶ ቀናት የስልጣን ቆይታ በኋላ ከግማሽ በታች የህዝብ ድጋፍ ያገኙና አርባ አራት በመቶ ተቀባይነት ስምምነት ያለው ብቸኛው ፕሬዝዳንት ሆነዋል። ነገር ግን አብዛኛው የሪፐብሊካን መራጮች አሁንም ፕሬዝዳንቱን አጥብቀው ይደግፋሉ። ተቀናቃኙ ዴሞክራት ፓርቲ ትግላቸውን ቀጥለዋል። በዓለም ፍርድ ቤት ችሎት እስራኤል ሰብአዊ እርዳታን የጦርነት መሳሪያ አድርጋለች በሚል ተከሰሰች። ከመጋቢት ሁለት ጀምሮ እስራኤል ለ2.2 ሚሊዮን የጋዛ ሰርጥ ነዋሪዎች ሁሉንም አቅርቦቶች ሙሉ በሙሉ አቋርጣለች። በዓመቱ መጀመሪያ ላይ በተኩስ አቁም ወቅት የተከማቸ ምግብ ሙሉ በሙሉ ማለቁም ተገልጿል። በዓለም አቀፍ የፍትህ ፍርድ ቤት የሚገኙ የተመድና የፍልስጤም ተወካዮች እስራኤል የእርዳታ አቅርቦትን ለማመቻቸት ስላላት ግዴታዎች ሀሳብ በሰጡበት የመጀመሪያ ቀን የፍርድ ቤት ቆይታ በጋዛ ላይ እርዳታን ባለመ መፍቀድ እስራኤል ዓለም አቀፍ ሕግን ጥሳለች ሲል ከሷል። በከፍተኛ ፍርድ ቤት የችሎት መክፈቻ ላይ የመንግስታቱ ድርጅት የህግ አማካሪ እስራኤል በጋዛ ላሉ ሰብዊ እርዳታን የመፍቀድና የማመቻቸት ግልጽ ግዴታ አለባት ብለዋል። ኤሊኖር ሃማርስ ኬጂል ቤት በተያዙት የእስራኤል ግዛቶች ውስጥ ካለው ወቅታዊ ሁኔታ አንጻር እነዚህ ግዴታዎች ሁሉም የሚመለከታቸው የዩኤን አካላት ለአካባቢ ጥቅም የሚውሉ ተግባራት እንዲያከናውኑ መፍቀድን ያካትታል ብለዋል። የፍልስጤም ተወካይ የሆኑት አማር ሂጃዚ በ በበኩላቸው እስራኤል ሰብዓዊ እርዳታን እንደ ጦርነት መሳሪያ እየተጠቀመች ሲሆን በጋዛ ያሉ ሰዎች ረሃብን እየተጋፈጡ ነው ብለዋል። የእስራኤል የውጭ ጉዳይ ሚኒስቴር ጌዲዮን ሳር በበኩላቸው እስራኤል አቋሟን በጽሁፍ ለፍርድ ቤቱ ማቅረቧን ገልጸው ሂደቱን ሰርከስ ሲሉ ገልጸውታል። ሰኞ ዕለት በእስራኤል ንግግር ያደረጉት ሳር ፍርድ ቤቱ በፖለቲካ ውስጥ ገብቷል ያሉ ሲሆን የተባበሩት መንግስታት ድርጅት የፍልስጤም ስደተኞች ኤጀንሲ ሰራተኞችና የጋዛ ታጣቂ ቡድኖችን መለየት አልቻለም ብሏል እስራኤልን አሸባሪዎች ከተወረረ ድርጅት ጋር እንድትተባበር ለማስገደድ ፍርድ ቤቱን በድጋሚ እየሞከረ ነው ሲል ሰአር ተናግሯል። አክለውም አላማው እስራኤል ራሷን የመከላከል መሰረታዊ መብቷን መንጠቅ ነው ብሏል። ውድ የዜና ላፍታ ቤተሰቦች፣ የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገን ቻናችን ሰብስክራይብ በማድረግ ቤተሰብ እንድትሆን እየታበዝን በዚሁ ተሰናበትን። ጤና ይስጥልን።